አረ ወገን ወዴት እየሄድን ነው? በአንድ አመት ውስጥ አስር ሺህ ብር አሰባችሁታል እንዴ? አስር ሺህ ብር ክፈሉ። እኔ የጠፋሁበት አስር ሺህ ብር አጥቼ ነበር እና ዛሬ ጉርጉዱን ልንገራችሁ፣ ጉዴን ልንገራችሁ ማለት ነውና እስከ ፍጻሜ ድረስ አብራችሁኝ ኖ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። ቤተሰብ ያልሆናችሁ ቤተሰብ፣ በመጀመሪያ ደግሞ እንዲደርሳችሁ ከፈለጋችሁ ቪዲዮችን ላይክ፣ ሰብስክራይብ፣ የደወል ምልክቷን ጫና አድርጓት። ሁሌ ደሞ ቪዲዮ ስለቅ ወደናንተ ይደርሳችኋል። ዛሬ እንግዲህ አስር ሺህ ብር ጉዴን እያልኩ እያለቀስኩኝ ልንገራችሁ ለማን ልንገረው ብሶቴ እኔ የምትረዱኝ እናንተ ስለሆነ ነው መጥቼ ማለቅስባችሁ ግን አላለቅስም የምሬ ነው ማልቀሱ እንኳን አላለቅስም እውነት እውነት የጠፋሁበት ትልቁ ችግሬ ምክንያት ልነግራችሁ ነው የመጣሁት እንግዲህ አብራችሁኝ እስከ ፍጻሜ ድረስ ሆኖ በእርግጠኝነት ይህንን ቪዲዮ ትወዱታላችሁ ማለት ነው ሰላም ጤና ይስጥልኝ፣ ውድ ዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምንቆያችሁ እንደምናላችሁልኝ። እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። እንግዲህ ብዙዎቻችሁ ብዙ ጥያቄ ጠይቃችሁኛል ማለት ነውና፣ አልመለስኩላችሁም ያውም ደግሞ ስላልተመቻኝ ነበረ። እስኪ ዛሬ ደግሞ መልስ ልመልስላችሁ ማለት ነው። ባለፈ ጊዜ ለአስራ አምስት ቀን ስጠፋ ለምን ጠፋሽ ለምንድን ነው በሰላም ነው ወይ ብላችሁ በውስጥ መስመር ራሱ የጻፋችሁልኝ ኮመንትም ላይ እንደዚሁ የሆነ ቪዲዮ ለቅቄ ደግሞ እንደዚህ ጽፋችሁልኛል እና የጠፋሁበት እንግዲህ ዋይፋ ዘግቶብኝ ነበረ ማለት ነው በሰዓቱ ከዛ በኋላ ደግሞ ለመሙላት ደግሞ ያው እንደ በፊቱ ስድስት ሺህ ብር አይደለም ዋይፋ አሁን አመታዊ አስር ሺህ ገብቷል ማለት ነው በፊት ስድስት ሺህ ነበረ የሁለት ዓመት ደግሞ ሰባት ሺህ ምናምን ነበረ አሁን የአንድ አመት አስር ሺህ ብር ማለት ነው ያው የሁለት ዓመት ከሞላቸው ሀያ ሺህ ብር ማለት ነው እና ትንሽ ከብድ ነበረ በዛ ሆኖ ያው እንግዲህ ዩቲዩብ ላይ እየተገኘሁ አልነበረም ማለት ነው። ዋናው እንግዲህ የጠፋሁበት ዋናው ምስጢሩ ይሄ ነው እና እንደምታዩት ነው እንግዲህ ያው በየጊዜው እየጨመረ ይሄዳል እንጂ የቀነሰ አይደለም ሚሄደው። ብቻ ግን ያው ተመስገን ነው። በተለይ ደግሞ እኔ ዩቲዩቡ ቢታይልኝ ኖሮ ደግሞ ይህን አክል ብዙም የሚያስጨናንቅ ነገር አይደለም። ግን እንደምታዩት የኔ ዩቲዩብ እንግዲህ እያደገ አይደለም ማለት ነው። እያደገ አይደለም ስላችሁ ቀን አለው ፈጣሪ ባለው ቀን እንግዲህ በአንዴ የሆነ ቀን ያድጋል ብዬ ተስፋ አለኝ ማለት ነው። እኔ በሰው ሳይሆን በእግዚአብሔር አምላክ ተስፋ አልቆርጥም። ስለዚህ የአስር ሺህ ብር ከየት መጥቶ ይህንን ይሞላ በሚለው ሀሳብ ጭንቀት ይዞኝ ነበረ። በዚህ አጋጣሚ አንድ እህታችን በጣም ከልብ አመሰግናታለሁ። ሌላ ስራ እንደሰራበት የሆነ የላከችልኝ ነገር ነበረ። ስለዚህ ያው እዚህ ዩቲዩብ ላይ ያለው ደግሞ ያው ለመውጣት ገና እግር እያወረደ ነው ማለት ነው። አልወጣም ነበረ ቢወጣም ዞሮ ዞሮ ቢያንስ ሰማንያ ኢሮ እንደዚህ ዘጠና ኢሮ ቢሆን ይሄድልኝ ነበረ፣ ግን እንደነገርኳቸው ጥቅምት ላይ ነው አደላ። ጥቅምት ላይ ነው እንግዲህ የወጣልኝ የነበረው። ከዛ ከጥቅምት ወደዚህ አድርጋችሁ እንትን ስትሉት እግዚአብሔርን እላቸዋለኝ ማለት ይህ። አንዳንድ ጊዜ ዩቲበሮች የሆነ በየወሩ እየተከፈላቸው አይከፈለንም ምናምን ይለዋሉ፣ እና ያኔ እኔም ደግሞ እንደምታዩት ነው፣ እይታ የለውም አንደኛ ነገር ደግሞ በሳምንት ሁለት እና ሶስት ቪዲዮ ነው እንትን ምፈስተው ያንንም ምፈስተው ደግሞ እየታየ አይደለም። ለምሳሌ በአስር ሺህ በሀያ በ20 ሺህ በ50 ሺ ወይም ደግሞ 15 ሺ 16 ሺ እያንዳንዱ ቪዲዮ ቢታይ ኖሮ እንዲሁም ደግሞ የኔ አብዛኛው እየታየ ደግሞ ኢትዮጵያ ውስጥ ነው ኢትዮጵያ ውስጥ ደግሞ እንትን የለውም ማለት ማስታወቂያ አይገባበትም ማለት ነው። ኢትዮጵያ ውስጥ ሆኖ ሺ ሰውን ቢመለከተኝ ምንም በቃ ምንም ቪው ይኖረው እንጂ ክፍያ አይኖረውም ማለት ነው። ስለዚህ ውጭ ሀገር ያሉ ሰዎች የኔ ቪዲዮ ብዙም እየደረሳቸው አይደለም። ወይም ደግሞ አብዛኛው ቶፕ ላይ የሚወጣው መጀመሪያ ላይ የሚወጣው ኢትዮጵያ ውስጥ ያሉ ናቸው። እንግዲህ የኔ ቲቪን የሚመለከቱኝ ማለት ነው ኢትዮጵያ ውስጥ። እንግዲህ በቪፒኤን አርጎ ቢያዩልኝ ኖሮ በእርግጠኝነት ያው ጥሩ ውጤት ስላመጣ ነበረ። እንግዲህ በደንብ ደግሞ ውጭ ሀገር ያላችሁ እንድታይሉኝ ደግሞ ሼር አድርጎልኝ እላቸዋለሁኝ። እንግዲህ አስር ሺ ብራችንን አድርገን ከፍለን እንግዲህ ዋይፋ ሞልተን መጥተናል። እናንተ ደግሞ አበረታቱን ማለት ነው። እንግዲህ ያው ታውቁታላችሁ። በተለይ ደግሞ በኢትዮጵያ ኑሮ የሆነ ነገር ጀምራችሁ የሆነ ቢያንሱ እንኳን ራሱ በራሱ እየቻለ እየቻለ ብሄድ ደስ ይለኝ ነበረና አሁንም በነገራችን ላይ ትንሽ ነገር ነው የሚቀረው፣ ግን ሆኖም ደግሞ ለሳቱ አልደረሰልኝም ማለት ነው። የባለፈው ደግሞ አጥፍቼዋለሁ አይታችሁታል። እንግዲህ ምን እንደሰራሁበት ስለነገርኳችሁ ያንን ደግሞ አላስቀመጥኩም ማለት ነው ስራ ላይ ስላዋልኩት የምታውቁት ነው ማለት በእናንተ የሚደበቅ ነገር የለም እኔ ጋር ማለት ነው። እንግዲህ ስታዩ ማስታወቂያ ሲመጣላቸው አታሳልፉት ማለት ነው እና ቢያንስ ለእኔ ስለሚጠቅመኝ ስለሚጠቅመኝ አግዙኝ እላችኋለሁኝ። በተረፈ ደግሞ ቪዲዮችን እስከ ፍጻሜ ድረስ እዩልኝ። እንግዲህ ከአሁን በኋላ መጥቼ አለሁኝ። ያው አበረታቱኝ ልላችሁ ፈልጌ ነው። ብዙዎቻችሁ ብዙ ጥያቄ ጠይቃችሁኛል። እንዲሁም ደግሞ ለምንድነው የጠፋሽው? ጠፍተሻል በጣም እንደገና ደግሞ ዩቲዩብሽ ምን ሆኖ ነው? ለምንድን ነው የማትወስጂውበት? ብዙ ነገር ነው እንግዲህ እንትን የተደረገልኝ ማለት ነው። ስለዚህ ቆዩኝ አንዴ፣ እንግዲህ ስልክ መስመል ላይ እና እንግዲህ አጋጣሚ ስልክ ተደውሎልኝ ነው፣ እና የምልላቸው ፈልጌ ነው ብዙ ጥያቄ የጠየቃችሁኝ ልጆች አላችሁ እና እኔ ደህና ነኝ እግዚአብሔር ይመስገን። ያው እንደነገርኳችሁ በዛ ምክንያት ነበር። አሁን ደግሞ ተመልሻለሁኝ። ቪዲዮን ደግሞ እዩት፣ ላይክ አድርጉ፣ ኮመንት አድርጉ ሀሳብ አስተያየት ደግሞ ካላችሁ ጻፉልኝ። እንዲሁም ደግሞ ስለምታበረታቱኝ በጣም ከልብ አመሰግናችኋለሁኝ። በተለይ ደግሞ ውጭ ሀገር ላይ ያላችሁ እህቶቼ ወንድሞቼ ማለት ነውና ቪዲዮቼን በቃ ቢያንስ እንኳን እናንተ ባሰሙት ዝም ብላችሁ ከፍታችሁ ተውት ማለት ነው። ምክንያቱም ዝም ብላችሁ ከፍታችሁ ብትውት እራሱ የማስታወቂያውም ስለማያሳልፍ በራሱ ጊዜ ሲጨርስ እንትን ይላል እና ፕሌሊስት እራሱ ይታሰራል። ስለዚህ ያጫውቱልኝ ወይም ደግሞ እዩልኝ፣ ከፍታችሁ ተዉት ማለት ነው እና በዚህ ያግዙኝ። ይላለው ሌላ ደግሞ አንድ ጥያቄ ምንድን ነው የተባልኩት፣ ለምንድን ነው ቡና እንትን ማትዩ ማለት ማታዩ፣ ስለ ቡና ታውቂያለሽ ብዙ ነገር ብላችሁኛል። አንድ እህቴ ጠይቃኛለች እና በነገራችን ላይ እንግዲህ እኔ የቡና ሱሰኛ አይደለሁም። እንደገና ደግሞ ካልጠጣሁ ብዬ የምለው ነገር የለም ከዚህ በፊት አረብ ሀገር ላይ ያለውኝ ለሶስት አመት ነው ለሁለት ዓመት ምናምን ቡና ጥሩ አይደለም ወይም ደግሞ ቡና ኃጢአት ነው ሲባል ትቼ ነበረ። ከዛ ደግሞ የሆኑ አባት ደግሞ መልሶ ቡና ላይ ሆናችሁ ቡና ስጠጡ፣ ቡና ላይ ሆናችሁ የምታወሩት ነገር ስለሰው ሰው አንስታችሁ ወሬ የምታወሩት ነገር ሐሜት የምታወሩት ነገር ያን ነው ኃጢአት፣ ስለዚህ ቡና መጠጣት ደግሞ ኃጢአት አይደለም የሚል ሰምቼ ከዛ በኋላ ጀመርኩ ማለት ነው እና በቃ በዛች በዛ ምክንያት ነው እኔ ቡና እንደገና ደግሞ ቡና ለመጠጣት የጀመርኩት ማለት ነው፣ እንጂ አጥያትም ከሆነ እንግዲህ እኔ አላቅም ማለት ነው። ማውቀው ታሪክ ስለሌለኝ ማለት ነው። እና እንድተው ደግሞ እግዚአብሔር አምላክ እሱ ይርዳኝ፣ በራሱ መንገድ ያስተምረኝ፣ ይምከረኝ። እናንተ የምታውቁት ደግሞ ጻፉልኝ፣ ላንብብ፣ ሼር አድርጎኝ ማለት ነው እና ይህ አጋጣሚ የልጅ ድምፅ ሲገባ ለዛ ነው ያቆምኩት ማለት ነው። ምክንያቱም የልጅ ድምፅ ከገባ ዩቲዩብ ደግሞ የልጆች እንትን ስላልሆነ ቻይና ላይ ይዘጋዋል ማለት ነው። ስለሚዘጋብኝ ለዛ ብዬ ነው ያጠፋሁባችሁ ወይም ደግሞ ያቋረጥኩት ማለት ነው እና ውድ ቤተሰብ ይሄንን ይመስላል። እናንተ የምታውቁት ነገር አስረዱኝ። እኔም ከተረዳው ደግሞ ፈጣሪ ደግሞ እሱ እኔ በነገራችን ላይ በልጠጣም የናክል ችግር የለብኝም ማለት ምክንያቱም ሱሰኛም ስላልሆንኩኝ እንደነገርኳችሁ ስለዚህ እንትን በሉልኝ ማለት ነው። አስረዱኝ። እንደገና ደግሞ ስለቡና ቡና ደግሞ እንትን አባቶች ያሉት ነገር ይኖራል እና እናንተ የሰማችሁት ይህንን ያልሸኝ እህቴ ወይ በውስጥ መስመር ላክልኝ ላድምጥ። ከዛ በኋላ የራሴን ውሳኔ ወስናለሁ ማለት ነው። ላለመጠጣትም ከሆነ ችግር የሚያመጣ ነገር ከሆነ ማለት ነው። ያው በነገራችን ላይ እኔ ከልጅነቴ ጀምሮ እየጠጣሁ ነው ያደግኩት በአካባቢያችን አምሎከ የለበትም በኔ በራስ በቤተሰቦቼ ማለት አሁን ቡና ይጠጣሉ፣ ግን እናቴ ያውን ካልጠጣች በጣም ነው የሚያማት። እንዲሁም ደግሞ አንድ ወንድሜ ማለ እንዲሁም እህቶች ማሉ ማለት ካልጠጡ በጣም ያማቸዋል። እኔ ጋር ደግሞ ምንም በቃ ጠጣሁም አልጠጣሁም ምንም መስሎ አይታየኝም ማለት ነው። እና እኔ ጋር ምንም አይነት እንትን የለም። ያ ምናልባት እነሱ የሚያማቸው የክፉ መናፍስት ሴራም ሊሆን ይችላል። እና እኔ የምላቸው ደግሞ ያው ቪዲዮ ላኩልኝ እላቸዋለሁኝ እንግዲህ አይቼ እንደወስን ወይም ደግሞ ሰምቼ ራሴን እንድታቀም። እናንተ ለእኔ እያስተማራችሁ ነው አይደለ? እኔ ደግሞ ከእናንተ ተምሬ ለሌሎች አስተምራለሁ ማለት ነው። እና በተረፈ ይህ ይመስላል፣ ይህንን ይመስላል የዛሬ ቪዲዮዎቻችን ማለት ነው። እንግዲህ እንደወደዳችሁ ተስፋ አድርጋለሁ። ብዙ አሳብ አስተያየት ሰጥታችሁኛል እና ለሁላችሁም ከልብ አመሰግናለሁ። አሁን በኋላ እንግዲህ አንጠፋም እላችኋለሁኝ። ያው እንግዲህ እንመጣለን፣ ቢያንስ በሳምንት ሁለት እና ሶስት ቪዲዮችን ደግሞ እንለቃለን ማለት ነው። ያው እንግዲህ እኔ ማታ ሁለት ሰዓት አካባቢ ነው የምለቀው ማለት ነው በኢትዮጵያ አቆጣጠር ግን ከአስራ ሁለት ሰዓት በኋላ መልቀቅ ይቻላል ማለት ነው። ሆኖም ደግሞ እኔ ደግሞ ስራእንትን ሁለት ሰዓት አካባቢ ምሽት ላይ ቢያንስ መዳን ቤት ያላችሁትም እኔ መዛ ያለሁ ምሰራው ስራ ነው ማለት ያው መዳን ቤት ከሆነ ደግሞ ከአስራ ሁለት ሰዓት እስከ ሁለት ሰዓት ምናምን ድረስ ደግሞ ያው እራት ምንም ምንም ሲባል ይመሻል። ለዛ ስለሆነ አይመችም በሚል ነው እንግዲህ በኢትዮጵያ አቆጣጠር ከምሽት ሁለት ሰዓት ተኩል ላይ ምለቀው ማለት ነው እና ውድ ቤተሰብ የዛሬ ቪዲዮ ይህንን ይመስል ነበር። አብራችሁኝ እስከዚህ ሰዓት ድረስ ስለነበራችሁ በጣም ከልብ አመሰግናለሁ። ሁላችሁም ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። በሌላ አዲስ ሐሳብ በሌላ ደግሞ አዳዲስ ስራዎች እመጣለሁኝ። እስከዛ ድረስ ደግሞ ሰላም ሁኑልኝ። አመሰግናለሁ። እወዳችኋለሁ። አከብራችኋለሁ። እንግዲህ ዛሬ ላይክ አርጉኝ፣ እንዲህ አርጉልኝ፣ እንዲህ አርጉልኝ አብዝቻለሁ፣ ይቅርታ። ያው እንግዲህ መተጋገዝን ስላለብን ማለት እንድታግዙኝ ስለፈለግኩ ነው፣ ለሌላ አይደለም። በተረፈ እንግዲህ ያው ሀሳብ አስተያየታችሁን እንደተለመደው ኮመንት ላይ ጻፉልኝ። ከአሁን በኋላ ደግሞ አስር ሺህ ብሬ ቢያንስ እንኳን በዚህ ወር ውስጥ አስመልሱልኝ ማለት ነው። አስር ሺህ ብሩን ወደ ስራ የሚውል ነገር ስለሆነ በዚህ ወር ውስጥ እንዲወጣ አድርጉልኝ ማለት ነው። ሰላምኑልኝ። አመሰግናለሁ። ደህና ቆዩ።